ልበለው መጀመሪያ ተረጋጊ። ለእኔ መርዝ ለመስጠት ብቻ ነው የምትረጋጊው። ነግሬህ ነበር አልምረውም ብዬሽ ነው። በእጅህ አስገባለሁ ብዬሽ ነው። ዝና መድብልን ስንት ጊዜ ገደለው፣ ስንት ጊዜ እስቀበረው፣ ለካሊም መሲሳስ ስንት ጊዜ ደስታውን አበሰረው። ይህንን በቀላሉ ሊያሳካው ያልቻለው ውቅር ነው። ዛሬ ላይ መድብልን ለመግደል አስቦ በኤፍራታ በኩል እጁን ቢያስረዝምም በስከ መጨረሻ በዚህ ወጥመድ ተጠልፎ ሊወድቅ ችሏል። መድብልን ሞት ለጓደኛው ደስታውን ካበሰረ በኋላ ማህሌትና ኤፍራታ አስክሬኑን አንስተው መጣል ስላልቻሉ ወደዛ ቤት መሄድ እንዳለበትም ለጓደኛው ነግሮታል። ጓደኛው መረጃ እንዳታወጣ ኤፍራታ መገደል አለባት በማለት በጭካኔ ወስኑባታል። በስከ መጨረሻም ወደዛ ቤት እየሮጠ ሲሄድ ግን መሞቻውን ነው አዘጋጅቶ የጠበቁት። ወቴ የመሰለው መድበል ከተኛበት ጦር ሆኖ ተነሳ። ወዲያውኑም በሆነ ነገር ጠቅ ቢያደርገው አቶ ዝና እዛው እንዳለ ተዘረረ። በስከ መጨረሻም እንግዲህ ያዝናን ውጣ እየተባባሉ በስከ መጨረሻም ዝናን ወደ ሆነ ቦታ ወስደው ሊጥሉት ያሰቡም ይመስላሉ። ይህ እንግዲህ የዝና እቅድ ሲሆን፣ ነገር ግን አንድ ባንድ ከሽፎበት ዛሬ የመድብል አሸናፊነት ታውጆለታል። ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች እንደምናላችሁ እያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ምሳሌ ድራማ ክፍል ሰማንያ ሰባት ምን አዲስ ነገር አለ አብረን የምንከታተል ይሆናል። በመጀመሪያ ለድምጽ ይቅርታ እየጠየቅኩኝ እንግዲህ የዛሬውን ፕሮግራም ይዤላችሁ መጥቻለሁ እና ኤፍራታን ይህንን መርዝ ቀምመች ግደው ከተባለች በኋላ ቀጥታ መድብል ወደዛ ቤት እንደሄደ የሚጠጣ ላቅርብ ላይ ያለችም በመጠጥ ለውሳ ሰጥተው ነበረ። ይህንን መጠጥ ግን ለረጅም ጊዜ እጁ ላይ በመያዝ እሷን አንዳንድ ነገሮች እያጫወታት ነው። ኤፍራታ በጣም ተርበት ብታለች። በጣም ደንግጣለች። መድብል ተጠራጥሯል። ምንሆነች ነው እየደነገጥሽው? በማለትም የእርሷን መርበት በት ተከትሎ አንዳንድ ነገሮችንም እያሰበ ነው። ሆኖም በስተመጨረሻ ይህንን የተመረዘ መጠጥ ሊጠጣ ሲል ቆይ እስኪ አጠጣው እያለችም ትርበተበታለች። እንድጠጣው ከጋበዝሽኝ በኋላ ለምንድን ነው እንዳልጠጣ የምትከለክኝ? ብሏታል። እርሷም አይ እንደዛ ሳይሆን ለማንኛውም ጠጣለች ብቻ በአንድ አፍ ሁለት ምላስን የሆነችው ሰውነቷ በፍርሃት እየራደ ነው። መድብል ያንን መድኃኒት ጠጥቶ የሚከሰተውን ታውቃለችና፣ ከህግ ተጠያቂነት የሚመጣ ባትንም እያሰበች በጣም ፈርታለች። ታዲያ በዚህ ሁኔታ እያሉ ነበረ አጅሬ ዝና ስልክ በመደወል ነገሮች የበለጠ እንዲገላለጡ ያደረገባት። እኔ የደወለው ስልክ ሽናንሹው ዝና ነው ወይ ይላታል። ዝና እንዳልሆነ ለማስተባበል ሞከረች። መድብል ግን የዋዛ አይደለምና አይቸዋለሁ፣ ዝና ስልክ አይደለም ለካም ከጀርባዬ ልትሻሻጭኝ እየፈለግሽ ነው። በጣም ከሃዲ ነሽ። ከአንቺ ጋር ብዙ ነገር ለመስራት ወስነን ስናበቃ እንዴት እንደዚህ አይነት ድርጊት ትፈጽሚያለሽ? በጣም ባለጌ ነሽ ይላታል። ታ ምንም አይነት አማራጭ ስለሌላት የእርሱን ትእዛዝ አሜን ብላ እንደተቀበለችም ትናገራለች። እና እሱንስ አሜን ብለሽ ተቀበይ እኔን ግን ጨክነሽ ልትገየ ይኖሯል ይላታል። እንግዲህ በመጀመሪያ መጀመሪያ ብዙ ነገሮችን እያጫወታት እሷ ግን ከቀልቡ አልነበረም። እስር ቤት ብዙ ጊዜውን እንዳሳለፈና ልጅ እንዳልወለደ ትዳር እንዳልያዘ ይነግራታል። እሷም የብሩክ ታላቅ ሆነ ሳለ እንዴት እስካሁን አልወለድክም አለችው። በእርግጥ ስኬት በትልቅነት አይደለም። እድሜሽ በሆነ ባል ሆነው ሊዋክን ይችላል። በእርግጥኔ እኔ ዋክነ ጊዜ የለኝም ያ የእስር ቤት ኑሮዬ በጣም ረፍት ነበረ ወደዋለሁ ይላታል። ብቻ አሁን ለሚያደርጋቸው ነገሮች በደል ገፍተውበት ከመጡ እንኳና ያንን አጸፋ ከፍዬ ወደዛ እስር ቤት ብገባ ምንም አይቆጨኝም የሚል አይነት ሰው ስለሆነ አሁንም ቢሆን በዝና በሚያደርገው ነገር በፖሊስ ጣቢያ ቢጠየቅ እንኳን ለደንታው እንዳልሆነ በተደጋጋሚ ሲናገር ሰምተነዋል። ሌላኛው የቅድስትና የምሳሌ ነገር ነው። አሁንም ከደላላው ጋር ምሳሌ ስጋ አማረኝ እያለች ምሳሌን ፍላጎት ለማሟላት ስትል ቅድስት ከዚህ ደላላ ጋር እየተገናኘች አንዳንድ እቃዎችን እየተሻሻተች ትመስላለች። ታዲያ ምሳሌም ስጋ ሲያምረን እንግዲህ እንደውልልሃለን በማለት ነበር ለደላላዩ ስትነግር የነበረው። መድብል ከየፍራታ ቤት መሆኑን ተከትለው ሞገሴ እና ዳጣም በጣም የተጨናነቁት መድብል የት ሄደ፣ ስ ገብቶ ነው ስልኩን ስለምንዘጋ፣ ምክንያቱም በተደጋጋሚ ሲሞክሩለት ስለነበር እና ይህንን ስልክ ሊያነሱለት ስላልቻለም በጣም ተጨናንቀው ነበረ። መጨረሻ አማራጭ ሲያጡ ቀጥታ ወደ እነ ብሩኬ ቤት ነው ያመሩት። ሆኖም የሚበላ ምግብ ዳጣ እርቧት ስለነበረ ጠይቃለች። ነገር ግን የቅድስት ምላሽ ወጥ እንደሌለ ነበርና እንግዲህ ዳጣና ሞገሴ ከዛ ቤት እንደለመዱት ምግብ ሳይመገቡ መውጣት ችለዋል ማለት ነው። ሉላም ሞገሴና መድብል ጓደኛሞች ከሆኑ በኋላ እሷን ትቷት እየሄደ መምጣቱና ከዝና ጋር ሆነውን ምንገጠመው የሚለው ነገር በጣም እያስጨንቃት ብዙ ነገር እያሳሰባት ነው። በስ ከመጨረሻም የተቀመጠችበት ሶፋ ላይ ድፊት ትብላም ዝቅዝቅ ብላ ስታለቅ ስም ተመልክተናታል። ሌላኛው መድብልም እንግዲህ ከኤፍራታ ቤት በመሆን አሁን ዝናን ማድረግ ያለበትን ነገር እጅግ በጣም በጀግንነት ነበረ። ኤፍራታን የተጠቀመባት ማለት ነው። የተደወለውን ስልክ እንዳየ እኔ እንደሞትኩ ተናገሪና መጥቶ አስክሬንን ያንሳ፣ ከዛ ይህንን አጋጣሚንም በደንብ እጠቀምበታለሁ በማለት ለኤፍራታ ነግሯታል። ኤፍራታ ግን ለምን ወደ ቤት አትመለስም ዝም ብለህ ለምን እንደዚህ ታደርጋለህ? እያለች ፍርሀት ውስጥ ገብታለች። እኔ የምልሽን ታደርጊያለሽ አታደርጊም? በመጀመሪያ እኔ ልትገይ ነበር እኮ። ስለዚህ ራሱ በጥብጦ ሊግተኝ በነበረው መርዝ እርሱን እገድለዋለሁ በማለት በውሳኔው እንደ ጸናና ዝናን መበቀል እንደሚፈልግም ይነግራታል። ለዚህም ሁኔታዎች ምቹ እንዲሆንለትም ራሱን አስከሬን በማስመሰል ይህንን ፎቶ አንስታ እንድትልክም ያደርጋታል። ፎቶውን እንዳየ ነበረ በደስታ የጨለለው ለጓደኛው ስልክ በመደወል ይኸው መድብ ልኮ ሞቷል፣ በህይወት የለም፣ በጣም የሚያስገርም ስራ ነው እየሰራ ነው በማለት ነበር የነገረው። እንግዳ ውስጥ እሱ ሞተ ማለት በጣም ደስ የሚል ነገር ነው፣ እንደዚህ አይነት ሰዎችን ቶሎ ብሎ ማጥፋት ነው በማለት እንግዲህ መድብ ልጅ በጣም አደገኛና ጀግና ስለሆነ ወደፊትም ቢሆን እንደማይለቃቸው ያውቃሉና፣ መሞቱ ከምንም በላይ ግልግል እንደሆነ አስበው ነበረ። ዝና መድብል ስለሞተለት አሁን ኤፍራታን ሙሉ በሙሉ ክዷታል። ማለትም ከማህሌት ጋራ ጥሪያትና አብራቸው አስክሬን ጎትታቸው አውጡት፣ እኔ በፖሊስ ጥያቄ መሆን አልፈልግም በማለት በስከ መጨረሻም እርሷን በህግ አያይዞ ከዛም ዘወር በይ ሊላት እንደሆነ በግልጽ ነግሯታል። ኤፍራታን ለምን እንደዚህ ታደርጋለህ? እንደዚህ ልትክደኝማ በጭራሽ እዚህ አይነት ውሳኔ አልገባም ነበር አሁን መተይ የማትወስደው ከሆነ ወደ ሆስፒታል ወስጄ እንዲተርፍ አድርገዋለሁ፣ ከዛም ቅጣቱ ይቀልልኛል በማለት ለዝና ነግረዋለች። እናም ምጨርሽ ወንጀል ለምንድን ነው እንዲተርፍ የምታደርጊው? አይ እኔ ወንጀል መግባት አልፈልግም፣ እያለችም ኤፍራታ በፍርሃት እጆቿ እየተንቀጠቀጡም ስትነግረው ነበር። በስከ መጨረሻ መንገዴ ደስታውን ለካሌብ ሲያበስረው እንደዚህ አይነት ሰዎች መወገዳቸው እጅግ በጣም ለእኛ ከምን በላይ ሰላም ይሰጠናል። እንደውም ኤፍራታ ማብራ መወገድ አለባት በማለት እጅግ የሚያሳዝን ውሳኔ ሊወስንባት እንደሚችልም ካሌብም ከዝና የበለጠ ጨካኝ ስለነበረ እንዲህ አይነት ውሳኔ ነበር የተናገረው። ሆኖም ዝናም በሀሳቡ ሳይስማም አልቀረም። እስከ መጨረሻም በደስታ እየጨለለ ወደ ክፍል ሲገባ መድብል እንዳሰበው ተዘርሮ ስለጠበቀው ምች በጣም ደስ ብሎታል። ከህትሻች በጣም ጀግና ነሽ ታሪክ ሰርተሻል፣ አደንቅሻለሁ በማለት ሰላም ብሏት ወደ መድብል ነበር ያመራው። መድብልን ለማቃናስ ሲሞክር በቃ ሞቷል የሚል ስሜት ስለነበረውም አሁን እናንሳውና መኪና ውስጥ እናስገባው በማለት አውጥቶ ለመጣል እያሰበ ነው። ይህኔ መድብል ከወደቀበት ተነስቶም ወጋ ያደርገዋል። ዝናም በዛው ህንግል ብሎ ቀርቷል። ለማንኛውም ጉረኛው ያበበደመሳለች በስከመጨረሻም ጉድ ሆኗል። መድብልም ሞገሴን እንዲመጣ እና ዝና ያለበትን ሁኔታ እንዲመለከት አድርጎታል። ሞገሴ በጣም ነው የተገረመው። ሆኖም እንግዲህ የሆነ ሳንጃል እስኪ ይዘነው እንውጣ እየተባባሉም ይዘው ለመውጣት እየተዘጋጁ ነበረ። ያታ አበበ ደምሳለች፣ በሚቀጥለው ክፍል በህይወት እናገኘዋለን ወይስ ይችን አለም ተሰናፍቷት ይሆን? እና ተዘሮ በወደቀበት ማህሌትም ጌታዋ ጋር አስሬ እየደወለች ነበረ ይህ ስልክ የማህሌት እንደሆነም መድብል ተመልክቶታል። አንሽና ናግሪያት በማለት መድብል ማዟት ነበረ። በስከ መጨረሻም ወደ ቤት እየመጣሽ ስለሆነ እንዳትመጭ በማለት አስጠንቅቋታል። እንግዲህ ማህሌት እንዳትመጣና የዝናን ሁኔታ እንዳታይም በመደበቅ ብዙ ነገሮችን ከባድ አጣብቂኝ ውስጥም እንዲገባ አድርገውታል። ለማንኛውም በዛሬው ክፍል ምሳሌ ድራማ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ ሸር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቁ ባይ ባይ።